አላህ ከእኛ የሚፈልገው ነገር አለ። ነቢያቶች የተላኩበት እንዲሁም ደግሞ የነቢያቶች ተከታዮች ለማኅበረሰቡ ያስተላለፉት የሆነ ነጥብ አለ። አንጋፋውና የመጀመራው ለአላህ ሱብሐንሁ ወተዓላ እጅግር መስጠት በሀቅ የሚመለክ ጌታ እንደሆነ ማረጋገጥ ነው። ቀጥሎ ሌሎች መልእክቶች ራሳቸውን ችሎ በደረጃቸው ወደኛ ደርሰዋል። ከደረሱ መልእክቶች መካከል ይህ አሁን የተሰበሰብንለትና ወንድማችን አጅበን የመጣንለት ወይ እህታችንንም አይዟችሁ ለማለት በርቱ ለማለት የመጣንበት ጉዳይ ይህ ጋብቻ ነው። ሰሃቦች በተሰበሰብነበት እናንተ ወጣቶች ወይ አሉን ይላል አብዱላህ እብኑ መስዑድ የአላህ ነቢይ እድሜያቸው ትንሽ ሄድ ላሉ ሰዎች ምን መምከር እንዳለባቸው እንዲሁም ለልጆች ምን መምከር እንዳለባቸው፣ ለእናቶች ምን ምክር ማስተላለፍ እንዳለባቸው፣ ለነጋዴዎች ምን አይነት ምክር መምከር እንዳለባቸው፣ ዒልም ላላቸው ሰዎች ምን አይነት ምክር መምከር እንዳለባቸው ጠንቅቆ የሚያቁ የላቁ የሆኑ ነቢይ ናቸውና ወጣቶች ሰብሰብ ብሎ ሲያዩዋቸው የአላህ ነቢይ ዐለይሂ ሰላቱ ወሰላም የወጣትነት ጊዜ ብዙ ማስያዎች ላይ ወስዶ የሚጥል ብዙ አደጋዎች ላይ የሚያሳትፍ ሳናቃቸው ቀርተን አኼራችንን ዱኒያችንን ሊያበላሹ የሚችሉ ነጥቦች ላይ ሂደን የምንቆም የሆን ሰዎች ነንና እናንተ ወጣቶች ወይ አሉ። የአላህ ነቢይ ዓለይሂ ሰላት ወሰላም፣ እንደሚታወቀው በወጣትነት ብዙ ዘሮች ይዘራሉ። በወጣትነት ንግድ ይነገዳል። በወጣትነት ትምህርት ቤት ተኪዶ ትምህርት ይማራል። በወጣትነት ዕልምን እናነሳለን በወጣትነታችን ከምናነሳቸው ነጥቦች አንደኛው ጋብቻም ጭምር ነው የአላህ ነቢይ አለ ሰላት ወሰላም ያ ማእሸረ ሸባብ መንስተጣ ሚንኩም ልባ አተፈሊ የተዘወጅ አሉ የአላህ ነቢይ እናንተ ወጣቶች ወይ ከሴትም ከወንድ ፈሊ የተዘወጅ አሉ ነቢዩ ያግባ አሉ ይሄ ጋብቻ በእስላም ቦታ ያለው ቁርአን የጠቀሰው ነቢያችን አለ ሰላት ወሰላም በተከበረው አንደበታቸው የገለጹት የሆነ ነው። ጋብቻ ሲጠፋ ዝሙት ይንሰራፋል። ዝሙት ሲንሰራፋ በዝሙት የሚወለዱ ትውልዶች ጥሩ ማህበረሰብ ማዕከል ላይ ይቀላቀሉና ዘር ይበላሻል፣ ስም ይጠፋል። ሴት ልጅ አላስፈላጊ የሆነ ነገር ላይ ትወጥቃለች። ወንድም ይወጥቃል። ከዛ በኋላ ተያይዞ የዘር ስም መጥፋትና የዘር ክብር መነሳት ደረጃ ይደርሳል። ስለዚህ እናንተ ወጣቶች የጋብቻን ወጪና ጣጣ የምትችሉ ከሆነ አግቡ አሉ የአላህ ነቢይ። ውጤቱን ሲናገሩ ፈይነሁ አገዱ ሊል በሰር አሉ ነቢዩ ለሰላት ወሰላም። አይናችሁን ሰበር ለማድረግ ይጠቅማችኋል አሉ ነቢዩ ለሰላት ወሰላም። እንደሚታወቀው ወጣት አይኑ ረጅም ይመለከታል፣ ጆሮ ከርቀት ይስባል፣ ቀልቡ ብዙ ነገር ታስባለች። በጣም ብዙ ጣጣዎች አትኩሮ ይመለከታል። ግን ጋብቻን ስትፈጽሙ አይናችሁን ሰበር እንድታደርጉ ይጠቅማችኋል አሉ ነቢዩ ዓለይ ሰላት ወሰላም። ፈመን ለም የስተጢዕ ይህንን ጋብቻ የማይችል አካል ካለ ወጪውን ወጪ ማድረግ መግፋት የማይችል ከሆነ ጾም ይጹም አሉ የአላህ ነቢይ። ጾም ያስተካክላል ከሴትም ከወንድም መስመር ላይ ገብቶ እንዲሄዱ ያደርጋል። ጾም የሚባለው ነገር ስሜቱን ስሜቷን ያኮላሻል አሉ ነቢዩ ዓለይ ሰላት ወሰላም። ብልቱን ሐራም ላይ ወስዶ እንዳይጥል ምላሱ

ወፈሳዱን ከቢሩ አሉ ነቢዩ ዓለይ ሰላት ወሰላም። ዝም ብሎ ገንዘብ ይዞ የመጣ ሳይሆን ዘሩን ይዞ የመጣ ሳይሆን ወይንም ደግሞ የሚናገራቸውን ንግግሮች ይዞ የመጣ ሳይሆን ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ተዘውጁ አሉ ነቢ ዓለይ ሰላት ወሰላም። ዲኑን ባህሪውን የምትወዱለት አካል መጥቶ ልጃችሁን ከጠየቃችሁ አጋቡ አሉ ነቢዩ አለይ ሰላት ወሰላም። ኢላ ተኩም ፊትነቱን ወፈሳዱን ከቢሩ አሉ ነቢዩ ዓለይ ሰላት ወሰላም። ይህንን የማታደርጉ ከሆነ የተለያዩ ሽወዳዎች የሚሸውዷችሁ ከሆነ በገንዘብ የሚመጣ ሽወዳ፣ በዘር የሚመጣ ሽወዳ፣ በተለያየ ነገር የሚመጣ ነገር የሚሸውዳችሁ ከሆነ የማይነሳ የሆነ ሙሲባ አላህ ያመጣላል። ያ ሙሲባ ምንድን ነው? ሴት ልጅ ወንድን ተከትላ ትሄዳለች፣ ወንድም ሴትን ተከትሎ ይሄዳል። ዝሙት ላይ ይወጥቃሉ፣ ዘር ያበላሻሉ፣ የቤተሰብን ክብር እንዲነሳ ያደርጋሉ። አላህም ታይቶ የማይታወቅ የሆነ ሙሲባ ያመጣልና፣ ስለዚህ ይህ ጋብቻ በቁራናችን በሐዲሳችን የጸደቀ ነቢዩ ዓለይሂ ሰላቱ ወሰላም ያደረጉት፣ ሰሃቦች ያደረጉት፣ እነ ኢማሙ ሻፊ፣ ማሊክ፣ አህመድ፣ አቡ ሐኒፋ፣ ሌሎችም ለእስላም ጥሩ አስተዋጽኦ ያደረጉ ሰዎች ያደረጉት ነው። ሊተስኩኑ ኢለይሃ ያለ ቁርአን ላይ፣ አግቡ ተጋቡ አለ። ለምን ሲባል ትረጋጉ ዘንድ እርጋታ ታገኙ ዘንድ አለ። ሁለት ባልና ምስቶች ከተለያየ ቦታ ይገናኙና ልክ ጋብቻ ሲፈጽሙ ሊተስኩኑ ኢለይሃ የሚለው የቁርአን አንቀጽ ይጸጥቅባቸዋል። ትተዛዘኑና ትረኩ ዘንድ አድርጉት አላህ። ስለዚህ በጋብቻ መዋደድ፣ መፋቀር፣ ጥሩ ዘር ማስገኘት እንዲሁም ደግሞ ደስታ፣ ጥሩ ነገሮች ይገኛሉ። ወደ ዝሙት ግን ስንጠጋ በላቅረቡ ዚና ኢነሁ ካነ ፋሂሸተን ወሳ አሰቢላ ይላል አላህ ቁርአን ላይ ዝሙትን እንዳትቀርቡት። ትዳርን ዘር ማፍራትን በጎ ነገርን ማድረግን ተጸይፋችሁ ወደ ኋላ ገብታችሁ ሸይጣንና ነፍስ ያነቷችሁ ወደ ዝሙት ከገባችሁ ኢነሁ ካነ ፋሂሸተን ወሳ አሰቢላ ዝሙት በጣም ጸያፍ የሆነና መንገዱ በጣም የከፋ ነው አለ። ሀይዌ ላይ ሹፌሮች ከተፈቀደላቸው በላይ ከነዱ ይገለበጣሉ፣ መኪናቸውን ያጣሉ፣ ሕይወታቸውንም ያጣሉ፣ ሀገርንም ይረብሻሉ፣ የተሰሩ መንገዶችንም ያበላሻሉ። ዝሙት ሀይዌ ላይ የገቡ የዝሙት በሽታ ያለባቸው ሰዎች ዝሙት መስመር ላይ ከገቡ ብዙ ሙሲባዎች ያገኛቸዋል። ስለዚህ ወንድም እህቶች፣ እናቶች፣ አባቶች አላህ ስብሃነው ተዓላ ጥሪ የሚያደርግ ወላሁ የድኡ ኢላ ዳሪ ሰላም ይላል አላህ። አላህ እኮ ጥሪ የሚያደርግላችሁ እኮ ጀነትን ነው ምን ሁናችሁ ነው ጀርባችሁን ሰጥታችሁ ወደ ጀሃነም ቁልቁል የምትወርዱ? ከለቅናኩም ሚን ዘከሪን ወኡንሳ ወጃአልናኩም ሹዑበን ወቀባኢላ ሊተአረፉ ኢና አክረመኩም ኢንደላሂ አጥቃኩም ይላልላ። እናንተ የሰው ልጆች እኛ ጎሳና ነገድ አድርገን ፈጠርናችሁ ግኝታችሁም ይታወቃል የሚጠፋ አደለም፣ ትተዋወቁ ዘንድ ዱንያ ላይ አስፈላጊ የሆኑ ነገሮችን አንስተን ወደ አኼራ መሄድ ነው እንጂ ዱንያ ላይ የጸደቀና የቆየ የለም። ሀታ ነቢያቶች ሁላ ወደሚቀጥለው ሀገር